መውነው መጋኛው ነው እንዲህ የሚያረገው። ይኸውልሽ መው መጋኛ፣ በዚህ ፀሐይ በቀን እኩል እንዴት ነው ወንድ ልጅ ቤት የሚተኛ? እንደ ስል ለነገሩ አንተ የለህም ወረርሽኙ ነው።

ያለሙ መሬት ከፍ ያለው ግራር ግራሩ ስለዚህ በወደ ቀኝ እንደገባ ታገኘዋለን። ራሻ ሰ መዋረድ አይደል እዚ ግራሩ ስር እኒአ ሁ ግራሩ ስር አርጀላለ እኒ ወዙ ጭድ ያለ ነው። ማንም ሰው የለ። ማንም አይሳለቅብኝም፣ አይስቅብኝም። እኔ እኮ መሳቂያ መሳቂያ ነኝ ከእሱ ጋር ያገናኘኝ ቀን ነው እግራሩ ስራ አስቀምጨልሃለሁ ብሎ አጣርፎ ከላከ በኋላ አሁን ወየት አርጎት ነው?

የተጫወተብኝም አይቀርም እዚህ አምጦ ሸኩቶ እረኞች እንደ ፍየልና በግሚ አግዶችስ ያገኙት ወስደውታል ነበር። ፈጣሪ ምን ይሳናል? ለእኔ ዋርክልኝን ውለታ ለማንም አልዋርክለትም። ጭራታ ምንሽ አደለሁ እኔ ጠብቀው አደለሁ ጌጤ እንደሰራኝ ጌጤ ካልስ አልሰራለት ከቀረው ወንድ አይለሁ እሰራለታለሁ እሰራለታለሁ። አይቀርለትም አይቀርለትም። ንፍጣም እንዲሁኝ ራሴን ቀይሬ ሂጄ እሰራለታለሁ። እንዴ እስከ መቼ ሴቱኝ አንዳንድም ወይ ወንዱኛ አልገጠምኩኝ። በቀደምነት እንዲ አንድ ሰንዝሬ ሩጫ መለጥኩኝ። አሁንማ እንዲህ ሲያሰቃየኝ አይከርም።

እዚህ ቤት እናንተ፣ እንዴት አረፈዳችሁ? ደህና አረፈዳችሁ። ደህና ዋላችሁ። እንዴት ዋላችሁ? ቆስቲ ጥየው ረስቼው፣ ስቲ ጥየው አይል መጥቼ መስቀሌ እኔ ነገር ተ ኔ ረግ አረተ ይውናት በሰላም ነው። በሰላም ነው። እንዲው ወረርሽኙ ገብቷልና እንዲ እየዞራችሁ ቤቱን ጸበል ርጩ ተብለን ወደዚህ የደርሶኝ ስመጣ ቤቱ ዝግ ነው። የለሽም ብዬ ነበር እኔ ማለህር የነበረ እርጋ አዲስ ሳርሉ እንዲው እዚህ ቄ የተመጣሁኝ ሰባት ወር ስምንት ወር ይሆነኛል እንዴው ቤቱ ዝግ ነው ብዬ እኮ ተመልሼ ለሄድ ነበረ እና እንዴት ነው በይ፣ እስኪ እንዴት ነው? እሺ፣ ወረርሽኙ ማሽን አ ማን ነው ደግሞ? ማን የተኝቶ ደግሞ? በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። ምን ነው መተኛ? ምን ሆኖ ነው የተኛ? አስነሽ እንጂ ምን ወንድ ልጅ በዚህ ደግሞ የሚተኛ አስነሽው። በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። አስነሽው፣ አስነሽው። በስመ አብ ወልድ መንፈስ ቅዱስ። በይ ምንድን ነው ወንድ ልጅ እኮ አይተኛ። ወንድ ልጅ ይኸውልሽ፣ ይኸውልሽ ወረርሽኝ እኮ አደብቶት ነው የገባው። ወረርሽኝ ይኸው፣ እዚህ ቤት ወረርሽኝ ገብቷል። ወረርሽኝ ይኸው፣ ላይ ተሰቅሎታል። ይኸውልሽ፣ ወረርሽኝ ነው፣ እንደዚህ ነው። በስመ አብ ወልድ መንፈስ ቅዱስ። አንተ፣ አንተ፣ ወንድ ልጅ በቀትር አይተኛ አይተኛ። ወንድ ልጅ በቀትር በቀት ታረጅ። አዎ። በስመ አብ ወልድ መንፈስ ቅዱስ። መጋኛ፣ መጋኛ መጋኛው ነው መጋኛው ነው እንዲህ የሚያደርገው። ይኸውልሽ ጠበሉ፣ ጠበሉ እንዲህ የሚሰነዝረው ድብት አድርጎ የሚያስተኛው ወረርሽኝ አንተ። በተረፈ በዚህ ጸሐይ በቀን እኩል እንዴት ነው ወንድ ልጅ ቤት የሚተኛ? እንደ ስል ለነገሩ፣ አንተ የለህም፣ ወረርሽኙ ነው። አይዞ ለቆታ ታዩ እንጂ ታዩ እንጂ ለቆታል እኮ። ይኸውልሽ አደብቶት ነው እኮ ጸበሉን ረጨው። እንዲህ እንትን ነገር ነው፣ አደብቶት እያየሹ ልትገኘው ነው አንቺ እየወራሽኙ ነው? አቤት! እንዴ! ምን አባቴ ላደርግህ? ምናባት ይታረክ

ልውጣ። አትገፍትሪኛ አትገፍትሪኝ እንጂ ምንድን ነው እንዲህ አርጣ ብታስወጪኝ? ምንድን ነው ምንድን ነው? እንዴት አይነት ነገር ነው? እኔን በእሱ መተካትሽ ነው ወይ? ባንቺ አየሁ። እንዴት ጨርቄን ጥዬ ማግሩው አወርርከኝ፣ ኮናቲ፣ አሳፈርከኝ። እንዴት ከትብለጥ ቃርኮ ይቅርብኝ ብዬሽ ጨርቄን ጥቅልል አድርጌ መጥቼ ተከርቼም የገባሁት አንቺን ብዬሽ ነው እኮ። እና እንዴት በዚህ ልጅ ላይ እንዴት በዚህ ሰውዬ ትተይክኛለሽ? እኔ ምን ላድርግ? ምን ዘዴ ልፈልግ? ዘዴ ሳጣስ ዘዴ አጣውኝ አንቺን ስትናፈቂ እሱ ደግሞ ሽመል እየሰነዘረ አንድ ዚል ላይ ሲገምሰኝ አንድ ዚል ቢሰል እየወሰለ ሲያስቸግር እሱን አልገጥመው ሲል ጊዜ ወንድም ወንድ ነኝ። ወንድነት የሚታወቀው እኮ ሰው በመደብደብ አይደለም። ወንድነት የሚታወቀው እና ወሰን ወሰነሽ ነው። ኧረ በፍቅራችን አምላክ ባንቻዩ እኔ እኮ ነገ ሰማንያ ልሰራልኩ እኮ እንዴት ነው እንዴ? ወዲ በለና ከምታረጋግ እሺ የት ልግባ? የት ልሂድ? እሺ ወይኔ ወይኔ ቀይ ላይ እንደኔ ተዋረድ፣ የለም ጨርሰኝ ነው። ወሰንሽ፣ በቃ ባንቻየም፣ እናት ተወኝ። እንግዲህ እሺ፣ እሺ። አንቺ ጨካኝ! ወይኔ